ዛሬ በጣም ከትልቅ አደጋ ነው የተረፍኩት። እኔ ለጥቂት ነው የተረፍኩት፣ ሲሪስሊ እግዚአብሔር በተዓምር ነው እንጂ ያተረፈኝ፣ በጣም ተጎድቼ ነበር። በተለያየ አጋጣሚ ያዩትና የተመለከቱት ሰዎች ስለዚህ ወጣት እንዲህ ሲሉ ይመሰክራሉ። የሚያውቀውን ነገር በሙሉ ለማካፈል የማይሰስትና ወደ ኋላ የማይል በቅንነት ነገሮችን የሚያደርግ ወጣት ነው ይሉታል። አስተዳደጉ ተጫዋችና እንዲሁም ተግባቢ ሆኖ እንደቆየ ሲናገር አድምጠነዋል። ከቀን ስራ መስራት ጀምሮ የተለያዩ የህይወት ውጣ ውረዶችን እያሳለፈ ኖሯል። ዛሬ ላይ ግን ስኬታማ ከሚባሉ የሀገራችን ወጣቶች መካከል ነው። በተለይ በዩቲዩብ እና በሌሎች ማህበራዊ ሚዲያዎች በኩል እናውቀዋለን። ዳሎል ኤንተርቴንመንት በሚል ዩቲዩብ ቻናሉ በኩል ደግሞ ልዩ ልዩ ጉዳዮችን በማጋራት በርካታ ተመልካቾችን ማፍራት ችሏል። ከዚህ ከማህበራዊ ሚዲያ ስራው ባሻገር ግን ነጋዴ ነው አለፈ ሲልም የሕክምና ዶክተርም ጭምር ነው። እዚህ ደረጃ ላይ ለመድረስ ያሳለፈበት የህይወት መስመር እጅግ የሚያስደንቅና ለበርካቶቻችን ቁም ነገርን የሚያስጨብጥ ሆኖ አግኝተነዋል። ታዲያ ወጣቱ ከሰሞኑ አንድ ነገር ገጠመኝ። ይህ የገጠመኝ ነገር ደግሞ ከባድ አደጋ ነበር። ፈጣሪ ግን በምህረቱ አተረፈኝ ሲል ተናግሯል። ለመሆኑ ወጣቱ ምን አጋጠመው? ከዚህ ከባድ የሚባል አደጋ እንዴት ሊተርፍ ቻለም በዚህ ፕሮግራማችን ላይ የምንነግራችሁ ሆናል። ከዚህ ባለፈ ግን ከልጅነት እስከ እውቀት ያሳለፈባቸው የህይወት መስመሮችና በቅርቡ ደግሞ የልጅ አባት መሆኑን አስመልክቶ የተነገሩ የወጡ መረጃዎችን አካተን ወደ እናንተ ልናደርስ እንዲተገናኘን እንደምናችሁ። የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ የዓለም ጥግ ሆናችሁ ቻናላችንን ስለምትከታተሉና ከኛ ጋርም ስለምትሆኑ እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾቹ የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ወጣቱን ዶክተር እናም ዩቲዩበር የገጠመውን ከባድ የሚባል ነገር አንስተን ከዚህ ጉዳይ ምን አይነት ነገር መማር አለብን የሚለውን ልናቀርብላችሁ ነው። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ቻናሉን ሰብስክራይብ አድርጉ፣ ቪዲዮንም እንዲሁ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ አሊያም ደግሞ ቪዲዮ ላይ በተቀመጠው ስልክ ደውሉልን። ወደ ዝግጅቱ እንሻገር። ወጣቱ ተወልዶ ያደገው በደቡብ ኢትዮጵያ በኩል ወላይታ ሶዶ ከተማ ነው። ወላጆቹ በዚያች ከተማ ውስጥ ተከራይተው የሚኖሩ በዝቅተኛ የኑሮ ደረጃ ላይ የሚገኙ ምስኪን ሰዎች እንደነበሩ መረጃዎች ይጠቁማሉ። እነዚህ ሰዎች ታዲያ እንደ ማንኛውም ኢትዮጵያዊ የሚያገኙትን እየሰሩ፣ በተለይ አባቱ ደግሞ ቤተሰቦቻቸውን ለማስተዳደር በርካታ ጥረቶችን ያደርጉ እንደነበር ከዚህ ቀደም በተናገራቸው ፕሮግራሞች ላይ አድምጠነዋል። ታዲያ አባቱ የ300 ብር ደመወዝተኛ ነበሩ። በዚያች ደሞዛቸው ግን ሙሉ ቤተሰቡን ለማስተዳደር እጅግ ይቸገሩ ነበር ማለት ነው። ከነዚህ ቤተሰቦች ዘንድ የተገኘው ይህ ወጣት ዶክተር ጢሞቴዎስ ዘካሪያስ ተብሎ ይጠራል። በቤተሰቡ ደግሞ ኑቲ በሚል መጠሪያ ይታወቃል። በዩቲዩብም እንዲሁም በቲክቶክም በኩል በዚህ መጠሪያነቱ በርካቶች ያውቁታል። በልጅነቱ ተጫዋች ተግባቢ ከሁሉም ጋር በመልካም መንገድ ያደገ ነበረም። ገና በልጅነቱ ወደ ትምህርት ቤት ካቀና በኋላ በትምህርት ቤት ጥሩ የሚባል ተማሪ እንደነበር ይናገራል። ወላጆቹ ልጃቸው ከማንም እንዳያንስባቸውና ትምህርቱንም በሚገባ እንዲከታተልላቸው በማሰብ የግል ትምህርት ቤት ለማስተማርም ይሞክሩ ነበር ከዚያች ከሚያገኙት ገቢ ቀንሰው ነገር ግን አንዳንድ ጊዜ የትምህርት ቤት ክፍያ በሚጎድልበት ሰዓትና ሌሎች ነገሮችን በሚፈጠሩበት ጊዜ የትምህርት ቤቱ የፋይናንስ ሰዎች ይህን ታዳጊ መንጥቀው ከክፍል እያወጡ የሚያሳዝን ነገሮች በአእምሮ ላይ ይመላለሱበት ነበር ማለት ነው። እነዚህና መሰል ችግሮችን እየተመለከተ ያደገው ዶክተሩ በኋላ ግን የስምንተኛ ክፍል ተማሪ በነበረበት ጊዜ ቤተሰቦችን ማገዝ አለብኝ ራሴንም መቻል ይኖርብኛል፣ በሚል ከትምህርቱ ጎን ለጎን ስራዎችን ለመስራት አሰበም። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። ለመስራት ካሰባቸው ስራዎች መካከል አንዱ ደግሞ የቀን ስራ ነው። የጂፕሰምና መሰል ፊኒሽንግ ስራዎችን የሚሰሩ ሰዎችን አናገረም፣ ተቀላቀለም። ለቀናትም አብሯቸው ሰራ። በመጨረሻ ያችን ገንዘብ ይሰጡኛል ብሎ ወደ አሰራው አካል ሲያመራ ሰውየው ሊገኝ አልቻለም። ገንዘቡን ሸመጠጠው ማለት ነው። እጅግ አዘነም። በእንዲህ አይነት ፈተናዎች ብዙ መንገዶችን አሳልፏል። በኋላ በአካባቢ የሚገኙ ኮምፒውተር ቤቶችን በማናገር ከዚያ በፊት በእጁ ዳሶት እንኳን የማያውቀውን የኮምፒውተር ጽሑፍ ሥራ ለመስራትና ለመለማመድ አሰበ። ለጥቂት ጊዜያት በነፃ አገለገለ። በደንብ መቻሉን ባወቀ ጊዜ ግን ጥሩ የሚባል ገንዘብ እየተከፈለው ስራውን መስራት ጀመረ። ከዚያ ጊዜ በኋላ ጥሩ ገቢ ያገኘ ትምህርቱን ቀጠለ ማለት ነው። በትምህርቱም እጅግ ጎበዝና ጠንካራ ሆኖ መቀጠል ቻለ። ለቤተሰቦቹ ማገዝ ቀጠለም። ቤተሰቦቹ በተለያየ አጋጣሚ ከሰዎች የሚበደሯቸውን ብድሮችም እየሄደ እየከፈለ ለወላጆቹ ኩራት የሚሆን ልጅ መሆን ቻለ ማለት ነው። በዚህ አይነት መንገድ የአስራ ሁለተኛ ክፍል ትምህርቱን አጠናቀቀ። ከዚህ በኋላ ነበር ዶክተር የመሆን የልጅነት ህልሙን ለማሳካት ወደ ዩኒቨርሲቲ ያቀናው። ወደ ዩኒቨርሲቲ ሲቀላቀል በሀገር አቀፍ ደረጃ ዶክተር ለመሆን በተሰጠው ፈተና ላይ ከአራት ሺህ ተማሪዎች መካከል ዘጠነኛ ደረጃን በመያዝ ነበር ይህንን ዩኒቨርስቲ የተቀላቀለው ማለት ነው። ዩኒቨርሲቲ ላይ ከገባ በኋላ ግን እንደገና ሌላ ፈተና ገጠመው፣ የፋይናንስ ችግር። ምክንያቱም ከዚያ ቀደም ራሱን ችሎ የሚኖር በራሱ ገንዘብ ማግኘት የቻለ ወጣት ሆኖ ሳለ እንደገና ዩኒቨርሲቲ ሲገባ ግን ስራው ስለተቋረጠ ከቤተሰብ መጠበቅ ነበረበት። ከቤተሰብ የሚላከው ገንዘብ በቂ ሊሆነለት አልቻለም። እሱ ከለመደው ልማድ አንጻር ያንን አብቃቅቶ ለመጠቀም ቢሞክርም ሊሳካ አልቻለም። እንደገና ስራ መፈለግና ከጎን እንዲህ ያለውን ገቢ ማግኘቱ አስፈላጊ እንደሆነ አመነ። በዙሪያው ስራዎችን ፈለገ፣ ሊያገኝ አልቻለም። እንዲህ ወሰነ። ጎራ ስቱዲዮን ሰብስክራይብ አድርጉ። በዙሪያው ስራዎችን ፈለገ ሊያገኝ አልቻለም። እንዲህ ወሰነ። ማህበራዊ ሚዲያ ላይ መቀላቀልና ዩትዩብ መስራት የሚል ሀሳብ አመነጨ። ወደ ዩትዩቡ ተቀላቀለ። ትምህርቱ እጅግ ከባድ ነው፣ እንደምታውቁት የህክምና ትምህርት ፍዳን የሚያበላ እና ጠዋትም ማታም ማጥናትን የሚጠይቅ የሙያ ዘርፍ ሆኖ ሳለ እሱ ግን ያንን ሁሉ ጫና ተሸክሞ በጎን ይህንን ማህበራዊ ሚዲያ ጀምሮ ወዲያው ባይሆንም እንኳን እውቀቱን እያዳበረ ራሱንም እያሻሻለ በዩቲዩብ የተወሰነ ገቢ ማግኘት እየጀመረ መጣ። እንዲህ እንዲህ እያለ የትምህርቱ ማብቂያ ላይ በደረሰ ጊዜ ስኬታማ የሚባል ማህበራዊ ሚዲያ ገጽ ያለው ሰውም ሆነ ዳሎል ኢንተርቴንመንት ከፍ ወዳለ ደረጃ ላይ ደረሰ። በዚህ መንገድ የሚያገኘውን ገቢ ደግሞ ለተጨማሪ ቢዝነሶችም ማዋል ቻለ። ዳሎል ገበያ የተሰኘ ኢኮሜርስ ድርጅት አቋቁሞ የተለያዩ ኤሌክትሮኒክስ እቃዎችን በመሸጥና ወደ ደንበኞች በማቅረብ ተጨማሪ ገቢን እያገኘ ቀጥሏል። ከዚህ በተጨማሪ ማህበራዊ ሚዲያ ላይ ለመስራት የሚፈልጉ ወጣቶችን በማሰባሰብ የዩትዩብና መሰል ስልጠናዎችን በመስጠትም እንደገና ሌላ ድርጅት አቋቋመ ማለት ነው። በመጨረሻም ከትምህርቱ ተመረቀ ዶክተር ጢሞቴዎስ ተብሎ አጠናቀቀ ማለት ነው ከዚህ ስኬቱ በተጨማሪ ግን የፍቅር ሕይወቱም እጅግ የሚደነቅና መልካም የሚባል ጉዞን የተመለከትንበት ሆኗል ወጣቷ ጋር የተገናኙት በሥራ አጋጣሚ በዚሁ በመሠረተው ዳሎል ገበያ በተሰኘው ድርጅቱ አማካኝነት ነበር ቀደም ሲል የደንበኛና የሻጭ ወይም የነጋዴ ግንኙነት ቢኖራቸውም ቀስ በቀስ ግን የልጅቷ መልካምነትና እሱን ለማገዝ የነበራት ፍላጎት ቁም ነገረኝነቷን በማየት የፍቅር ሕይወታቸውን እያጣፈጡ ወደ ትዳር ተቀላቀሉ። በቅርቡ ደግሞ የልጅ አባት መሆኑን በዚሁ በዳሎል ኤንተርቴንመንት ዩቲዩብ ቻናሉ በኩል አጋርቶን እንደነበር ተመልክተናል። ታዲያ ይህ ስኬታማ የሆነ ወጣት ከሰሞኑ ምን አጋጠመው? ምን ደረሰበት? በመጀመሪያ ወጣቱን እንኳን አተረፈህ እንኳንም እግዚአብሔር ረዳህ ለማለት እንወዳለን። በዚህ ወጣት ላይ የደረሰበትን ነገር አንስተን ሌሎቻችን ከዚህ ተምረን ጥንቃቄ እንድናደርግ በማሰብ ይህንን ቪዲዮ እናሳያችሁ። በራሱ አንደበት ከተናገረው ማለት ነው። ዛሬ በጣም ከትልቅ አደጋ ነው የተረፍኩት። ዘይት ምናምን ቼክ ለማድረግ የመኪና ዘይት ምናምን ቼክ ለማድረግ ይህንን ከፊት ያለውን ኮፈን ምናምን ስትከፍቱ በጣም ተጠንቅቁ። እኔ ለጥቂት ነው የተረፍኩት። ሲሪየስሊ እግዚአብሔር በታምር ነው እንጂ ያተረፈኝ በጣም ተጎድቼ ነበር እና እንትኑ በጣም ነው የሚከብደው። ይሄ ከላይ ከበሩ በጣም ነው የሚከብደው እና እንዴት እንደሚከብድ የገባኝ እንዴት መሰላችሁ? እሱ እኔ ዞር እንዳልኩኝ ከላይ ብረቷ ተላቃለች ነገር እና ውድቅ አለ ማለት ደታች ድምፁ በጣም ከባድ ድምፅ ነበር ያወጣው። በዛ ላይ ደግሞ ከሱ እንደዚህ ተስፈንጥሮ የመታኝ የሆነ ነገር እንዴት እንዳሳመመኝ ማለት ነው፣ እጄ ላይ ቁስላለሁ አሁን። እንዴት እንዳሳመመኝ ምን ያክል ፓወር እንዳለው የገባኝ ማለት ነው። እና ያ ነገር እጄን ቢያገኝ እንደዚህ ጎንበስ ብዬ እያየው ምናምን እጄን አስደግፌ ወይ ጭንቅላቴን ወይ ማጅራቴን ቢያገኘኝ ብዬ አሰብኩትና በጣም ተጠንቀቅኩ። ጋይስ በስማ እንደሰማችሁት ነው፣ እንዲህ ያለው ከባድ ነገር በብዙዎቻችን ዘንድ ሊያጋጥም የሚችል እና ነገር ግን ከፍተኛ ጥንቃቄን የሚፈልግ ጉዳይ ነው። ወጣቱ እንደተናገረው ከመኪናው በፊት ለፊት በኩል የሚገኘው ተከፋች ወይም ኮፈኑን የዘይቱን ሁኔታ ለማረጋገጥ ከፍቶ ወደ ላይ ባቆመው ጊዜ መደገፊያው ተንሸራቶ እንዲህ ያለውን ከባድ ነገር ሊያመጣበት እንደነበረ ካንደበቱ ሰምተነዋል ማለት ነው። ስለዚህ ብዙ ሰዎች ከፊት ለፊት መኪናችሁን በምትከፍቱበት ጊዜ እንዲህ ያለው ችግር እንዳይፈጠር አንገት ላይ ወይም ደግሞ ማጅራት ላይ፣ እጅ ላይ፣ ሌሎችም ነገሮች ላይ ከፍተኛ የሆነ ጉዳት ሊያመጣ የሚችል ነገር በመሆኑ ጥንቃቄ እንድታደርጉ በማሰብ ነው ከዚህ ወጣት ገጠመኝ ተነስተን ይህንን ፕሮግራም ወደ እናንተ ለማድረስ የሞክር ነው ማለት ነው። እንግዲህ ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አለፍ ሲልም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የወጣቱን ዶክተር ጢሞቴዎስ የህይወት መንገድ እና ከሰሞኑ ደግሞ የገጠመውን ከባድ የሚባል ነገር አንስተን በእንዲህ ያለ መንገድ አቀርብንላችሁ። ጌታቸው በላይ አብሬያችሁ ቆይታ አድርጌ ያለሁ። ቻናላችንን ሰብስክራይብ ሳታደርጉ የምትከታተሉ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አኖሩልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። በሚቀጥለው እንደገና በሌሎች መሰናዶዎች እስክንገናኝ መልካም ጊዜ ለእናንተ ይሆን። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።